ሰላም ጤና ይስጥልን። ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ አሁን ሰበር ዜና ይዘን የመጣ ነው። ዛሬ በተለያዩ አለማት ድንጋጤ ውስጥ እየከተተውን የአሜሪካን ኢራን ላይ የከፈተችው ጦርነት ይፋ ይሆናል። ምን ይከሰት ይሆናል? ሩሲያ፣ ቻይና፣ ኮሪያ በዚህ ጉዳይ ላይ ጣልቃ ይገባሉ ወይስ አይገቡም? ይህ የጦርነት ዘት አለምን አሁን እያወዛገበው ይገኛል። የሀገራችን ጉዳይ እጅግ አስከፊ ሁኔታ ላይ ቢሆንም፣ ይሁን እንጂ ዛሬ በአሜሪካና እንደዚሁም ደግሞ በኢራን በኩል እየተከሰተው ይፋዊ ጦርነት ምን ሊያስከትል ይችላል? ይህንን ሰበር ዜና ከተለያዩ የዜና አውታሮች የሰበሰብኩትን በጥቅሉ አቀርብላችኋለሁ። አብራችሁን ቆዩ። አሜሪካ በይፋ ጦርነቱ ውስጥ ገባች። አሜሪካ በኢራን የሚገኙ የኒውክለር ጣቢያዎች ላይ ጥቃት ፈጽማለች። የአሜሪካን ፕሬዚዳንት ዶናልድ ትራምፕ ጥቃቱን በጣም ውጤታማ ነው ሲሉም ነው የገለጹት። ዋና ዓላማችን አሉ ፕሬዚዳንቱ። ዋና ዓላማችን የኢራንን የኒኩለር መሰረተ ልማት ማጥፋት ነው ያሉት። በዓለም ቁጥር አንድ የሽብር ደጋፊ መሆኗ የታወቀው ወይም የሚፈጥረውን የኒኩለር ስጋት እናስቆመዋለን ሲሉ ነው አክለው የተናገሩትም። ፕሬዚዳንቱ በሰጡትም መግለጫ ጠቅላይ ሚኒስትር ኔታናሆን ያመሰገኑ ሲሆን ጥሩ የቡድን ስራ ሰርተናል፣ ከዚህ ቀደም እንደዚህ አይነት ጥምረት ታይቶ በፍጹም አይታወቅም ነበርም ብለዋል። በተለይም ለስራ ያደረግናቸው ጥንክሮችና መነጋገሮች በጣም የሚያስደንቅ ነው። ያደረግነውም ሊሰራ የሚችለውን ምንም አይነት ወታደራዊ ኃይል በዓለም ውስጥ እንዲህ የለም፣ ለዚህ የሚቀርብ እንኳን የሚደረግም ነገር የለም ሲሉ በመግለጫቸው አንስተውታል። የአሜሪካን ከኢራቅ ጋር የአደገኛ ጦርነት መጀመሯን በተመለከተ የኢራን የውጭ ጉዳይ ሚኒስትርም መግለጫ ሰጥቶበታል። የውጭ ጉዳይ ሚኒስትሩ ባወጣው መግለጫ አሜሪካን የኢራንን የኒኩለር መሰረተ ልማቶች በማጥቃት አደገኛ ጦርነት ጀምራለች ሲሉ ነው የተናገሩትም። በተጨማሪም ሚኒስትሩ አለም በአሜሪካ ዲፕሎማሲያዊ ንግግር መሃል ዲፕሎማሲን እንደ ካደች መርሳት የለበትም በማለት እስራኤል ዘር ጨፍጫፊና የህግ የማታውቅ ሲል ከሰዋታል። የኢራን የውጭ ጉዳይ ሚኒስትር አክሎም የአሜሪካ የፈጸመችው ተግባር የአለም አቀፍ ህግን የጣሰ ነው ያለ ሲሆን ለተፈጻሚው ወንጀልና ለሚመጣውም አደጋ የአሜሪካ መንግስት ሙሉ ኃላፊነት ይወስዳልም ብለዋል። ሚኒስትሩ ኢራን የአሜሪካንን ወረራ በአስፈላጊው መንገድ የመከላከል ሙሉ መብት አላትም ሲል ነው የገለጸውም። በተጨማሪም የአሜሪካን በጥቃቱ በአለም ታሪክ ለመጀመሪያ ጊዜ 30 ሺህ ፓውንድ የሚመዝነውን የማሲቭ ኦርዲናሪ ፕሬም ቦምብ ጥቅም ላይ መዋላም ነው እየተዘገበ የሚገኘው። የቢ ሁለት አውሮፕላን 30 ሺ ፓውንድ ወይም 15 ቶን የሚመዝነውን ሁለቱ ማሲቭ ኦርዲናሪ ፕራፍ መሸከም ሲችሉ፣ በቦምቦቹ የተሰሩት ከምድር በታች በጥልቀት የተሰሩ እንደ ፎርድ የኒኩለር ጣቢያ ለማውደም እንደሆነም ነው የገለጹት። የአሜሪካን ቢ ሁለት የጦር አውሮፕላን ውዱ የጦር አውሮፕላን እንደሆነም ሲነገር አንዱን ለመስራት ሁለት ነጥብ አንድ ቢሊዮን የአሜሪካን ዶላር ወጪ ያስወጣል ነው የተባለው። ቦምቦቹ ከምድር በታች 61 ሜትር ያለን ነገር እና 18 ሜትር ውፍረት ያለውን ኮንክሪት ጥሰው መምታት ይችላሉ ነው የተባለው። ቢ ሁለት ቦምብ ተሸካሚ አውሮፕላኖች ላይ በራዳር ውስጥ የመግባት እድሉ እጅግ በጣም አነስተኛ እንደሆነም ተገልጿል። በተለይም አሜሪካ ኢራን ላይ ጥቃት መሰንዘሯን ትራምፕ ይፋ ካደረጉ በኋላ የተለያዩ አለማቶችም በጉዳዩ ላይ እጅግ ጭንቀት ውስጥ መግባታቸው ነው እየተገለጸ የሚገኘው። ኢራን በበኩሏ ጅቡቲ የሚገኘውን የአሜሪካን ጦር ጨምሮ በሌሎችም የሀገሪቱ ኃይል ላይ እርምጃ እወስዳለሁ ስትልም ዝታለች። እንደ ትራምፕ መረጃ ከሆነ አሜሪካ በፎርድ በናታዝ እና በኢስፋሃን ሶስት የኒኩሌር ጣቢያዎች ላይ ነው የቦምብ ድብደባውን እያደረገችው ብለዋል። ዶናልድ ትራምፕ በኦፊሻል ገጻቸው ላይ በከፍተኛ ትችት እያስተናገዱም ይገኛሉ። ኢራን በበኩሏ ጥቃቱ እንደተፈጸመባትና አምና አሁን በዚህ አካባቢ የሚገኝ ማንኛውንም አሜሪካን ዜጋ ጥቅም ሆነ የጦር ሰፈር ኢላማይ ነውም ብላለች። ከተጠቀሱት ውስጥ ጅቡቲ የሚገኘው የአሜሪካን ጦር ሰፈር አንዱ እንደሆነም ነው በግልጽ እያስቀመጠችው። ኢራን ከዚህ በፊት እስራኤልን እንዳላጠቃ ለመከላከል የሚሞክሩትን አሜሪካን፣ እንግሊዝ፣ የአውሮፓ ሀገራት ወታደራዊ ጣቢያዎችና መርከቦቻቸውን በቀጥታ ማጥቃት ጀምራለሁ ስትልም ይፋዊ መግለጫ መስጠቷ ይታወሳል። እንደሚታወቀው ሁሉም የተጠቀሱት ሀገራት የወታደራዊ ጣቢያ ባህር ኃይላቸውን በአንድ ላይ ተከማችተው የሚገኙት ጅቡቲ ላይ ነው። ጅቡቲ ደግሞ የኢትዮጵያ ህልና የሆነ የክራይ ወደቧ ባለቤት እንደሆነችም ይታወቃል። ኢራን እንዳለችው ጅቡቲ በቀጥታ የጦር ቀጠናዋን የምታደርግባት ከሆነ ቀዳሚ ተጎጂ ሀገር ኢትዮጵያ እንደሆነች ነው ጉዳዩ አሳሳቢ መሆኑም ተገልጿል። የኢራን ሪቮሉሽነሪ ጋርድ የማክሳር የሳተላይት ምስል አያይዞ በሰጠውም መረጃ መሰረት ኢራን በፎርድ የሚገኙ ዋና ዋና የኒኩለር ፋሲሊቲ ንብረቶችን አሜሪካ ጥቃት በመፈጸሙ አርባ ስምንት ሰዓት በፊት ቀደም ብለን ጥርግርግ አርገን ይዘን ወጥተናል። ይበልጥ ደህንነቱ የተጠበቀ ቦታም አስቀምጠዋል ሲሉ ገልጸዋል። የአሜሪካ ያጠቃቸው ባዶ ቦታ ነው። ኢራን ውድ ንብረቶቿን ጥቃት እስከሚፈጸምባት ቁጭ ብላ የምትጠብቅ ሞኝ ሀገር አይደለችም ሲሉ ነው ለትራምፕ መረጃ ምላሽ የሰጡት። ኢራን አለች ከአርባ ስምንት ሰዓት በፊት የተወሰደው የማክሳር ሳተላይት ምስል ፎርድ ኒኩለር ጣቢያ በርካታ የጭነት ዋሻው ዋሻውን ለቀው ሲወጡ እያሳያል። በተለይም በዚህ የኒኩለር ፕሮግራሞች በተደረጉ ጥቃቶች ከፍተኛ ጉዳት እየደረሰ መሆኑ ነው እየተገለጸ የሚገኘው። አሜሪካን በተመለከተ የተከሰተው ጥቃት እጅግ አሳፋሪና ማቆሚያ የሌለው መዘዝ የሚያስከትል ነው ሲል የኢራን የውጭ ጉዳይ ሚኒስትር አክሎ ገልጿል። በእስራኤልና ኢራን መካከል የተነሳው ጦርነት ተባበሱ አሜሪካንም ተሳታፊ ሆናበታለች ሲል ነው የገለጸው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የአሜሪካ በጦርነቱ ላይ ስለሚኖራት ተሳትፎ በሁለት ሳምንት ጊዜ ውስጥ ውሳኔ እንደሚያሳልፉ ቢናገሩ ሌሊቱን የኢራን የኒኩለር ተቋም በቦምብ ሲደበድቡ ማንገታቸው ነው የታወቀው። የአሜሪካን ኢራን ውስጥ በሚገኙ ሶስት የኒኩለር ተቋማት ናታኒዝ፣ ኢስፋን እና ፎርድ ላይ ጥቃት አድርሻለውም ብላለች አሜሪካ። ፎርድ በተራራ ውስጥ የሚገኝ እጅግ በጣም ለመድረስ አስቸጋሪ የሆነ ተቋም እንደሆነም ይታመናል። ትራምፕ በቴሌቪዥን ባደረጉት ንግግራቸው ዘመቻው አስደናቂና ወታደራዊ ስኬት ያለው ነው ሲሉም አሞካሽተዋል። ቴህራን በፍጥረት ሰላም እንድትፈጥር ወይም ከዚህ የባሰ ጥቃት እንደሚደርስባትም አስጠንቅቀዋታል። የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ ጊጭ በበኩላቸው የአሜሪካንን ጥቃት አስከፊም ሲሉም ነው ያወገዙት። ኢራን ሉዓላዊነቷን ለማስጠበቅ ሁሉንም አማራጭ እንደምትጠቀምም ነው አክለው የተናገሩት። በጥቃቱ እጅግ አሳፋሪና ማቆሚያ የሌለው መዘዝ የሚያስከትል ነው። እያንዳንዱ እነ ሁሉም የተባበሩት መንግሥት አባል አገራት በዚህ እጅግ አደገኛ ሕገወጥና ወንጀል ባህሪ ሊደናገጡ ይገባልም ሲሉ ነው የተናገሩት። አሜሪካ ከባድ ጥሰት ፈጽማለች ሲሉም ኮንኗል። ቴህራን ቀደም ሲል ለአሜሪካ በሁለት ሀገራት ግጭት ውስጥ ጣልቃ የምትገባ ከሆነ በመካከለኛው ምስራቅ የሚገኘውን የአሜሪካን ጦር ሰፈር ላይ ጥቃት እንደምታደርስም ነው ያስጠነቀቅ እስራኤል በአሜሪካ ጥቃት መደሰቷን የገለጸች ሲሆን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ድፍረት የተሞላበት ውሳኔና የታሪክ ሂደት የሚለውጥ ሲልም አወድሰውታል። በአሜሪካ ሪፐብሊካኖች የትራምፕ እርምጃ ሲወድሱ ዲሞክራቶች ደግሞ አሜሪካን ወደ ሌላ ማብቃ ወደ ሌላው ጦርነት እየገባች ነው ሲሉም አስጠንቅቀዋል። በሌላ በኩል ኢራን የእስራኤል ሚሳኤል የደበደበች ሲሆን የእስራኤል መገናኛ ብዙሃንም አስራ አንድ ሰዎች መጎዳታቸውን እና ሆስፒታል መግባታቸውን ገልጸዋል። ኢራን በበኩሏ አሜሪካ በፈጸመችው ጥቃት የኒኩለር ብክለት አልተከሰተበኝም ስትል ነው የገለጸችው። አሜሪካን ስፋን ፎርድ እና ናታዚን በተባሉ የኢራን የኒኩለር ማብላሪያ ጣቢያዎች ላይ የፈጸመችው ጥቃት የኒኩለር ብክለት አለመከሰቱን ነው ኢራን የገለጸችው። የኢራን ብሔራዊ ሚዲያ ሀገሪቱን ብሔራዊ የኒክለር ደህንነት ስርዓት ማዕከል ጠቅሶ እንደዘገበ ከሆነ የጨረራ ቁጥሩን መሳሪያዎች ጥቃቱ በደረሰባቸው አካባቢዎች ምንም አይነት የራዲዮ አክቲቭ ልቀት አልተመዘገበም ሲል ገልጿል። ይህ በእንዲህ እንዳለም የኢራኑ ፕሬዚዳንት የሀገሪቱ የኒክለር መርሃ ግብር እንደማታቆም አስጠነቀቁ። የኢራን ፕሬዚዳንት ማሱድ ሀገራቸው የኒክሌር ማበልጸግ መርሃ ግብሯን እንደማታቆም ነው የገለጹት። ኢራን የሲቪል ኒክለር መርሃ ግብሯ ላይ ክትትል እንዲደረግም እንደማትፈቀድ ፕሬዚዳንቱ እንዳስታወቁ የኢራን የዜና ወኪሎችም ዘግበውታል። ፕሬዚዳንቱ ከፈረንሳዩ ፕሬዚዳንት አማኑኤል ማክሮቭ ጋር ባደረጉት የስልክ ውይይት ላይ ነው ኢራን የኒኩለር እንቅስቃሴዋ ላይ እምነት ለመፍጠር ዋስትና ለመስጠት ዝግጁ መሆኗን መናገራቸው ተዘግቧል። ነገር ግን የኒኩለር መርሃ ግብሩ በዛቻና በጦርነት ሊቆም አይችልም ሲሉ ነው ፕሬዚዳንቱ በስልክ ውይይቱ ላይ የተናገሩት። አክለውም በቀጣዩ ለእስራኤል ጥቃት አገራቸው የምትሰጠው ምላሽ ይበልጥ አውዳሚ እንደሚሆን አስጠንቅቀዋል። ኢራን በሀገሪቱ ሰላማዊ የኒኩለር እንቅስቃሴዎች ላይ መተማመን ለመፍጠር ለሚ የሚደረጉ ውይይቶች እና ትብብሮች ዝግጁ መሆኗን ለአማኑኤል ማክሮፍ እንደነገሯቸው የኢራን ዜና ወኪልም አክሎ ዘግቧል። በሌላም በኩል የኢራን ጦር ቴላቪቭን፣ ኢየሩሳሌም እና ሀያት የተባሉ የእስራኤል ከተሞችን መደብደቧን አስታወቀ። የኢራን የውጭ ጉዳይ ሚኒስትር አሜሪካ በኢራን ሰላማዊ የኒውክለር ተቋም ላይ ፈጸመችውን አስነዋሪ ጥቃት ማባራ መዘዝ እያስከትላል ሲሉ ነው ካስጠነቀቁ በኋላ ኢራን በእስራኤል የተለያዩ ቦታዎች ላይ መጠነ ሰፊ የፕላስ ሚሳይል ጥቃት እያደረሰች መሆኑ ቢቢሲ የዘገበው የኢራን የዋዕድ አሳድ ኦፕሬሽን ቃል አቀባይ ኮሎኔል ኢማን እንደገለጹት ከሆነ ኢራን በእስራኤል የተለያዩ ቦታዎች ላይ መጠነ ሰፊ የፕላስቲክ ሚሳይል ጥቃት አድርሳለች ሲሉ ተናግረዋል። በጥቃቱም ቴላቪቭ፣ ኢየሩሳሌም እና ሀይፋ ከተሞች በህንፃዎችና መሰረተ ልማት ላይ ከፍተኛ ጉዳት አድርሷል ሲሉ ነው አጅ ዝራ የዘገበው። ቃል አቀባዩ እንደገለጹት ከሆነ ሚሳይል ጥቃቱ ኢላማ የሚያደርገው የቤን ጉሪዮን ዓለም አቀፍ አየር ማረፊያና የባዮሎጂካል ምርመራ ማዕከላትና ወታደራዊ ትእዛዝ ተቋማትን ጭምር ነው ሲል ገልጿዋል። ሃሪቲዝ እና ኢየሩሳሌም ፖስት እንደዘገቡት ከሆነ በአብዛኛው የእስራኤል ከተሞች ከፍተኛ ፍንዳታዎች መሰማታቸውንም ገልጸዋል። የእስራኤል የድንገተኛ አደጋ አገልግሎት ማዲንግ ዴቪድ ኦዶም በሚሳኤል ጥቃት ቢያንስ አስር ቦታዎች ላይ ለደረሰው አደጋ ምላሽ እየሰጠ መሆኑም ገልጸዋል። የአደጋ ጊዜ ቡድኖች ጉዳቱ የደረሰባቸውን በማውጣት እሳቱን ለማጥፋት እየሰሩ መሆኑ ነው የተገለጸው። የመን በጉዳዩ ላይ ጣልቃ አገባለሁ ብላለች። መርከብ በኛ ቀጠና ያለፈም እንደሆነ ዶግ አመድ አድርገዋለሁ ስትል ነው የገለጸችው። የመን አሜሪካ ወደ ጦርነቱ መቀላቀሏን ተከትሎ የመን በይፋዊ ጦርነቱ መቀላቀሏንም አሳውቃለች። የመን እንዳለችው ከሆነ ከኢራን ጎን እንቆማለን፣ የጠላት መርከብ በኛ ቀጠና ያለፈ እንደሆነ ዶግ አመድ ይሆናል ስትል ነው የተናገረችው። ይህንን በተመለከተ የዓለም ሀገራት ውስጥ ምን ብለዋል? የእንግሊዙ ጠቅላይ ሚኒስትር ኪር ስታርመር ኢራን በአሜሪካ ጥቃት ከተከፈተባት በኋላ ኢራን ወደ ድርድር እንድትመለስ ጠይቀዋል። ጠቅላይ ሚኒስትሩ የኢራን የኒኩለር ፕሮግራም ለዓለም ስጋት ነው፣ ኢራን በፍጹም የኒኩለር የጦር መሳሪያ መታጠቅ የለባትም በማለት አሜሪካ ያንን ስጋት ለማስወገድ እርምጃ ወስዳለች ሲሉ ነው የገለጹት። የኢራቅ መንግስትም በበኩሉ ቃል አቀባው ባሲም አላውዲ የአሜሪካን ጥቃት ለቀጠናው ትልቅ ስጋት ነው ሲሉ ተናግረዋል። የአሜሪካን እርምጃዎች ግጭቱን ያባብሰዋል ያለችው ኢራቅ አሁንም የሰላም አማራጭ እንዲከተሉ ጠይቃለች። የተባበሩት መንግስታት ዋና ጸሐፊ አንቶኒ ጉተሬዝም ግጭቱ ከቀን ወደ ቀን ከቁጥጥር ውጭ እየሆነ ነው በማለት ወታደራዊ መፍትሄ እንደሌለውም ነው የገለጹት። ሊባኖስ ሊባኖስ በጠቅላይ ሚኒስትሯ ናኦፍ ሰላም በኩል ባወጣቸው መግለጫው ሀገራቸው እየተካሄደ ባለው ቀጠናዊ ጦርነት መሳተፍ አትፈልግም ሲሉም ተናግረዋል። በኢራን እንደሚደገፍ የሚታመነው ሐማስም እና ሁቲ የአሜሪካን ጥቃት ሲያወግዙ ሁቲ ኢራንና ከአሜሪካና እስራኤል ጋር በምታደርገው ጦርነት ድጋፍ እንደሚሰጥ ነው የገለጸው። የሁቲ የፖለቲክ ቢሮ ሁሉም የሙስሊም ሀገራት ከእስራኤል እና ከአሜሪካ በተቃራኒው እንዲሆኑ ጥያቄ አቅርቧል። በተጨማሪም አሜሪካ በጦርነቱ እንዳትሳተፍ ሲጠይቁ የነበሩት ኃያላትም ሩሲያ፣ ቻይና እስካሁን በይፋ ያሉት አንዳችም ነገር የለም። ሰሜን ኮሪያም ነገሩ ከዳር ቆማ እየተመለከተች ሲሆን እነዚህ ሀገራት ተሳትፎ ምን ሊሆን እንደሚችል እየተጠበቀ ነው የሚገኘው። ክብሯን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላቸው የዘውዱ ሾው ዜናዎች ይህንን ይመስሉ ነበረ። በቀጣይ ሌሎች ዘገባዎች እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የሚሰናበታችሁ ዜናውን በማቅረብ እስካሁን ከእናንተ ጋር ቆይታ ያደረግኩትን የዘውዱ መንግስት ነኝ። መልካም ጊዜ። ዘውዱ ሾው ሰብስክራይብ፣ ሼር፣ ላይክ፣ ኮመንት በማድረግና አባል መሆን ሚዲያውን አንድ ወደፊት ለማራመድ የእርስዎ ድጋፍ ያበረታታናል። ስለምትሰጡን ሀሳብ ከወዲሁ እናመሰግናለን። ዘውዱ ሾው